አህሌን እንዴት ናችሁ? ገና ናችሁ? ሰላም ባቸው። ገና ከኢትዮጵያ ከመምጣቴ እንግዲህ ቤቱን ዝርክርክ ካደረግኩት፣ ሹፉ ሹፉ ሹፉ ሹፉ ከኢትዮጵያ ወደ የመን ገብቻለሁኝ። የመን አደን ያው በረራ ያለው አደን ስለሆነ ማለት ነው፣ ቀጥታ ከኢትዮጵያ ወደ አደን ነው የምትመጡት። እና ቀጥታ መጥቻለሁኝ ማለት ነው እንግዲህ እንደምታዩት ከሰና ስመጣ የአገር ኮተ ሰብስቤ ፍዳይን ስላየውኝ በአሁኑ ስመጣ ልጆችን ና ይችን አንድ ሻንጣ ጥልጥል በቃ እንዲ ምንም እንትን የሌለበት በቃ መኪና ባስ ላይ እንዲ ይጭኑላቸዋል። በቃ ምንም ግልግል፣ ደረጃ ማውጣቱ ደረጃ ማውረዱ ምንማ ስለ ቤቱ አላወረዋቸውም። ቤቱ ራሱ ሹቃን የተመለስኩት ነገር የለኝም። የራሳቸውን ቤት ነው ትቸ ይልኩት ማለት ነው ምንም ተመልሽ የሚወስደው ነገር የለኝም። የሚሸጠው ነገር የለኝም። እቃቸው እንዳለ የነሱ ነው። ምንም ከሻንጤ ውጭ ይዞ የገባሁት ነገር ስለሌለ ቀኑ ብቻ ስላላለፈ እኔም ምናልባት እኔ እንደውም እንትን ልል ነበረ ግን አላ ይስጣት ልጅቷ ናት ለምን አሰላሙ አለይኩም ወረህመቱላሂ ወበረካቱ ሰላም ውድ ሀገሬ ልጆች ሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁም በያላችሁበት ቦታ ፈጣሪ ሰላማችሁን ያብዛው እንዴት አያችሁት የስመያን ነገር እኔ በጣም ከሀገር እንደምትወጣ ውስጥ ይነግረኛል ግን ላይክ ይመን ትመለሳለች ብዬ አላሰብኩም እንዲሁ ሳስበው በቃ ኢትዮጵያ ይከብዳታል ምናምንና የሆነ ኢትዮጵያ ውስጥ ባትኖር በወጣች ብዬ እመኛለሁ ስፔሻል ላይክ ካናዳ፣ አሜሪካ ብላም በሄደች እያልኩ አስብ ነበር እና በዚህም ሆነ በዛም ከሀገር ወጥታለች። ከሀገር መውጣቷ ደስ ብሎኛል። እውነት ለመናገር ለምን ላይፍ ኢትዮጵያ ውስጥ እንደምታዩት በጣም ከባድ ነው። የሆነ የራሳችሁ የምትተማመኑበት ነገር ያስፈልጋችኋል። ዩቲዩብ አያስተማምንም እኮ ልሰሩ ልታገኙ ትችላላችሁ፣ ግን የሆነ ሰዓት ሊቆምም ይችላል። አንዳንዴ የራስ የሆነ ነገር ሲሆን ግን ሁሌም የሆነ የምታገኙት የምትተማመኑበት ነገር አንዳንድ ዩቲዩብ ሊታይ ይችላል፣ የሆነ ሰዓት ደግሞ ላይታይ ይችላል። እንደዚህ ወሬ ኃይለኛ ወሬ ተጣሉ ምናምን እንዲተባለች እንዲተባለ ሲባል ነው ሰው በደንብ ቫይራል አውጥቶ የሚያየው እንጂ የሆነ ጊዜ እኮ እነሱም ማለት የሆነ ማክሲመም ድረስ ይታይላቸዋል ግን እንደዚህ ላይወጣ ይችላል እና መውጣቷ ደስ ብሎኛል። በመከፋቷ በጣም አዝኛለሁ። ላይክ እኔ እንደምትከፋ በጣም ገምት ነበረ። በጣም ጠንካራ ሴት ስላልሆነች ሕመሟን ማስወጣት መናገር አልፈለገችም። ሰው እንዲያውቅላት አልፈለገችም። ዋጥ እያደረገችው ነበረ እስከ ዛሬ ዝም ያለችው። መጨረሻ ላይ ግን ኢትዮጵያም ገብታ ነገሮችን እንዳለ ስታያቸው በቃ መከፋቷን መከፋቷን አውጥታ ተናገረች። አውጥታ መከፋቷን መናገሯ በጣም ደስ ብሎኛል። እውነት ለመናገር ማለት ነው አትሊስት የሆነ ሰው የሆነ ድረስ አንድ ሊረዳት ይችላል ብዬ አስባለሁኝ እና እስቲ ትንሽ ብንሰማው ብዬ አሰብኩኝ። ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛለኝ። እንግዲህ ያው ዛሬ መጣሁት ደብሮኛል። ከፍቶኛዋል ማለት ነው ያው እንደ ከፋይ ሰው ባያቅ ደስ ነበረ። ግን አንዳንዴ ግድ የሆንባቸዋል። ኑሮ ስትኖሩ ግድ ነው። ቻለ መራራ ናት። አንዴ ደስታ፣ አንዴ መከራ ናት እና በቃ ሆነ። አሁን ኢትዮጵያ ውስጠኛ ያለው በእርግጥ ማለት ነው እና ያው አሁን ከኢትዮጵያ ተመልሼ ወደ የመን ልሄድ ነው ማለት ነው ወደ የምን ልመለስ ነው። ምክንያቱም በቃ እዚህ ሰለቸኝ፣ ሁሉም ነገር አስጠላይ። በቃ ማለት እዛም እዚህም እየተሯሯጥ መኖር ሰለቸኝ። አንድ ቦታ ቁጭ አላልኩም፣ ወይ ቤት ተከራይቼ እንደፈለግኩኝ አልኖርኩም። በቃ ማለት አልተመቻቸልኝም፣ ምናምን እና ያው የሚያ ጊዜ ሰው ጠስቶ አይደለም፣ ግን የሰው ፊት ማየትም አልፈልግም አንዳንዴ የሰው ፊት ከማየት እጅግ ርግ ያላችሁ ሰርታችሁ መኖር የመሰለ የለም ማለት ነው። እና እንግዲህ በጣም ስለከፋኝ ነው ይቅርታ። እና እንግዲህ ተመልሼ ወደ የመን ሊሄድ ነው፣ ወደ የመን ሊሄድ ነው ማለት ነው የሚሄደውን ቪዲዮ አንድ ላይ የመነዛው ስደርስ ልቅላችኋለሁ ከዚህ ቪዲዮ ጋር ማለት ነው። ነገር ነው የሚሄደው ወደ የምን። እንግዲህ ልጆችም ማለት ነው ፓስፖርት ስላላቸው ያለው የሚያስወጥችላቸው መኖሪያ ፈቃድም አላቸው፣ እና እንግዲህ ያው ከፈለኩኝ መመለስ እችላለሁ ማለት ነው። መመለስ ከፈለኩኝ አጥቃ እንግዲህ እዛ ለምንድን ነው የምትሄዱ ካላችሁኝ፣ እዛ በቃ ልጆችን ይዤ አረቤት ገብቼ አረቤት ብሰራ ይሻለኛል። ምክንያቱም ሳይድና አዩን እራሱ እየተከታተልኩኝ ቪዲዮ ማስራት ማለት መጀመሪያ እይታም ስለነበረው እነሱን ወደ ኔዴት ምናምን ወጥቼ በቃ እንደ ስራ አድርጌው ነበረ ማለት ነው። እንደ ስራ በቃ ስራ ሰርቼ ከታየለኝ ስራ ሰራበታለሁ ያው መጀመሪያውን ዩቱበር ስለሆንኩኝ ማለት ነው። ግን አሁን እነሱ መከታተል ራሱ ሰለች የሁል ጊዜ እነሱ ነው የተከተሉ እንደዚህ ያለ እንደዚህ ያላሉ ማለት አስጠላኝ ማለት ነው። እና በቃ ያው ደግሞ እዚህ አንዳንድ ደግሞ ኢትዮጵያ ደግሞ ብርት በጣም የምትጨርሱት እንደ አረብ ሀገር አደለም። በቃ አያልቅም። ያላችሁት ብር ሁላ ድምፅ ማወጡ ነው የሚጠፋው ማለት ነው። በተለይ ደግሞ ሰው ከሌላችሁ በጣም ችግር ነው። በአሁኑ ጊዜ ደግሞ የቀረባችሁትም ሰው ይቅዳችኋል። ኔ ያላችሁትም ሰው የእናንተ አይደለም። ሰውን ልቡን ገልጻችሁ አታዩት። ሁሉም ሰው ለጥቅም ለመጠቀሚያ ነው የሚፈልጋችሁ፣ ወይ ደግሞ በቃ ሊጠቀምባችሁ ነው እንጂ የእውነት ቀርቦ ሊያግዛችሁ ሊኖር ይችላል አይታወቅም። እንግዲህ ግን ሁሉም በቃ ሁሉም ቀርቧችሁ ሊጠቀሙባችሁ የሚፈልግ ሰው ነው ያለው እና በጣም ስለከፋኝ ነው። በጣም ይከፋ ቃልቅሻሎች እያለ እና በጣም ከፍቶኛል። እንግዲህ ያው ዝሮ ዝሮ አልሐምዱሊላህ ቤተሰቦችን ማይቻለው ቤተሰቦችን ካየው በቂ ነው። ዋናው ነገር ቤተሰቦች ናቸውና ስለዚህ እዚህ የተደባበቁ ለምን ከዛ የድምጋ ብቀመጥ እንደማይመቸኝ አውቃለሁ። እሱም ዝም ብሎ ወይ ለቪዲዮ ናንድ የሚከተለኝ ይሄኔ ወይ አላቅኝ፣ እሱ እራሱ ምን እንዳስበው ወይ ዝም ብሎ እሱም እንደኔ ቢዝነስ ብሎ ይሆናል። ኛ ሀገር ለሀገር የሚከተለ እንጂ የእውነትን ሊፈልግ ፈልጎ ላይሆን ይችላል። እኔ ምን አገባኝ? እሷን ቢዝነስ ብላ ካለች እኔም እንደ ቢዝነስ ሊየው ብሎ በቃ እንደ ንግድ ማለት ነው እንግዲህ ተያያዝነው። እንግዲህ ሱቅ ሆኗል ማለት ነው። ስለዚህ ያው ወደ የመን ሄጄ ልጆችን እያሳደኩኝ ስራ ብሰራ ይሻለኛል። ያው ስራ አረቦችም ስለማውቅ ያው ቋንቋም ስለምችል ሄጄ ብገባ ይሻለኛል። ስራ ስራ እገባለሁኝ ብዬ አስቤያለሁኝ። እንግዲህ አላ በሰላም ያደርስሽ በሉኝ። በጣም ወዳችኋለሁ። እንግዲህም ቪዲዮ መለቅላችሁ ይህንን ስገባ ነው። ከዛ ከተመቸኝ ቪዲዮ ቀርጨላችሁ ምናምን ማለት ነው ያው በእርግጥ ማለት ነው። እኔም ድንገት ከከፋኝ ብዬ መጀመሪያ የነበርኩበትን ቤት አለቅኩትም። ልጆች መጀመሪያ እዛ ከሰይድ ጋ ስላይ ያዛኝ ብዙ ሰዎች ብዙ ጥያቄ የሆነባችሁ ሰዎች አሉ። ቪዲዮችን እያየው እያለ እንዴት ሁለት ልጆች ይዛ ሰው ቤት ገብታ ትሰራለች የሚል አስተሳሰብ ያላችሁ ሰዎች አላችሁ። እና ያልገባችሁ ነገር እዛ ሀገር የኖረችበት ሀገር ሲሆን፣ ሁለት ደግሞ ፍሪ ቪዛ ያላት ሴት ነች። ፍሪ ቪዛ ያላት ሴት ልጅ ከሆነች ደግሞ ትንሿ ልጅ ኦሬዲ ስላገባች ስላደገች ስላገባች ይችላሉ። ቢስሚላ ስላደገች ሁለተኛዋ ልጇ ነች። ሁለተኛዋ ልጅ አዝላ ገብታ መስራት ትችላለች። ኦልሬዲ ታቃችኋለች፣ ቋንቋም ትችላለች፣ ኤቭሪቲንግ ስለምታውቅ ገብታ መስራት ትችላለች። ለምን ፍሪ ቪዛ ያላት ሴት ስለሆነች፣ እንጂ እንደ ሰው ቤት ገብቶ ቁጭ ብሎ እንደ መስራት ሳይሆን ሰርታ ጨርሳ መመለስ፣ በዛ መንገድ መስራት ትችላለች። ሁለት ደግሞ ሱቅም ገብታ እየነገደች፣ የሰው ሱቅ ተቀጥራ መስራት ትችላለች። መኪናም መንዳት ስለምችል፣ ድራይቪንግ ተቀጥራ መስራት ትችላለች። የተለያዩ ስራዎችን መስራት ትችላለች። ሰው ቤትም ገብታ መስራት ትችላለች። በእንደዚህ አይነት ነገር መስራት ትችላለች። ያ ማለት ግን አይከብዳትም ማለት አይደለም። በጣም ነው የሚከብዳት። ለምን የቤት ኪራይ ያለ፣ የሁለት ልጆች አለ፣ ሁለት ልጆች ትምህርት ቤት ደርሷል፣ የትምህርት ቤት አለ፣ የቀለብ አለ፣ ምናምን የመብራት ምናምን የሚባል ነገር አለ፣ የውሃ የሚባል ነገር አለ፣ የቤት ኪራይ ያለ። ላይፍ ለብቻዋ ይህን ነገር መምራት በጣም ነው የሚከብዳት። እሷ ግን እንደ ሀሳቧ አንደርስታንድ እያደረግኩ ያለሁት ምንም ነገር ከእሱ ሳትጠይቆ በራሷ መቆም ነው የፈለገችው። ገባችሁ አይደል? አንድ ሰው በቃ አምናችሁት የኔ ነው ብላችሁት አስር አመት አብራችሁት የኖረን ሰው ምንም ሳያማክራችሁ ሀገር ገብቶ እንደፈለገ ህይወቱን እንትን እያለ ቪዲዮ ላይ ፖስት ሲያደርግ ቀን በቀን ወታ ስለማትናገር ነው ወታ ስለማታሳያችሁ ነው እንጂ ቅስሟ እየተሰበረ እየተሰበረ ነው የሚመጣው፣ እየተናደደች የሆነ እሱ ላይ ያላት እምነት ራሱ እየወረደ ነው የሚመጣው። እሷ እንደዛ የሆነች ባለችበት ሰዓት ደግሞ ሰው እዛው የምትኖረው ሰው ደውሎ ልጅ አለው ብሎ አላት። እሱ በራሱ እያሳመማት እያበቃ ላይ ወንድ ልጅ ፈልግ ነበረ ምናምን ነገር ስላለ እዛ ደግሞ ወንድ ልጅ ነው ያላት ተብሎ ሲነገራት ወይም የነገሯት አሳምኗት ሊሆን ይችላል። ከዛም አልፎ ደግሞ እያንዳንዱ በተቀመጠችበት ኤሪያ ላይ ስለሚታወቅ ወይኔ አየሽይን ቪዲዮ ሳይድ እንደዚህ ያደረገ፣ አየሽይን ቪዲዮ ያሉ ሰዎች ሊነግሯት በሚመጡበት ሰዓት እሷ ላይ ሌላ ስትረስ ነው የሚለቅባት። ሰው ያለፈችበት ህይወት ቀላል አይደለም። ሰዎች አንደርስታንድ ልታደርጓት ይገባል ብዬ ነው የማስበው። አስራ አንድ አመት ደግሞ ኢትዮጵያ ስትገባ ማለት ነው፣ አስራ አንድ አመት ቆይታ ኢትዮጵያ ስትገባ እሷ የምታቀውና የሚገጥማት ነገር አንድ አይደለም። ስትሄጂ ቦታው ላይ ስደርሽ ነው የምታየው። እሷ ያሰበችው በቃ እዛ ገብቼ ለብቻዬ አዛቤ ያገኘኝም የራሴን ህይወት ኖራለሁ ብላ ነበር ያሰበችው። እዛ ደግሞ ስታስበው እንዳሰበችው አልሆነላትም። ስለዚህ ተመልሳ መስራት እንዳለባት ስላሰበች ተመልሳ መጥታለች። ሄዳ ማየቷ ደስ ብሎኛል። ሄዳ ቤተሰቦቿ ማየቷ ደስ ብሎኛል። ከዚህ በኋላ ላለው ህይወቷ ብረልን እንደ ሴቭ ማድረግ እንዳለባት እንድታቂ ጠቅማታል። ከዛ በተረፈ ግን ልናገር የምችለው ሰይድ ላይክ ነይ እንመለስ፣ ልፈታልሽ እችላለሁ ምናምን ነገር ብሏታል አይደለ። እምቢ ካልሽን ግን በቃ ከህይወት ያስወጥቼሽ ልጆቼን ፈጣሪ ባለበት ጊዜ ያሳየኛል ምናምን ነገር ነው ያለው። እና ደግሞ ጣት ተቆርጦ አንድ ይህን ያላችሁት ነገር የእኔ ነው፣ ጣት ተቆርጦ አይጣለም ማለት እዚህ ጋር ራሱ ልንገራችሁ ጣት ገምቷል ተብሎ ተቆርጦ አይጣልም ማለት ጣት ገምቷል ተብሎ ተቆርጦ ይጣላል። የታመመ ሰው እጃችሁ ላይ የሆነ አደጋ ቢደርስባችሁ፣ የሆነ በሽታ ቢኖርበት ወደ ሌላው የሰውነታችሁ አካል እንዳይተላለፍ ይቆረጥና ይጣላል። እግር ተቆርጦ ያውቃል። ሙሉ እጅ ተቆርጦ ይጣላል። ኢቭን ኩላሊት ስትታመሙ ኩላሊታችሁ አንደኛው ኩላሊት ወጥቶ ሌላ ኩላሊት ነው የሚተከል የሚገባላችሁ ማለት ነው። ኢቭን የሰውነት ፓርታችሁ የታመመ ቦታ ላይ ሙሉ የሰውነት ነገራችሁን እንዳያበላሸው ግዴታ፣ በህይወት እንድትቆዩ ተብሎ የሆነ ነገራችሁ የተቆረጠ ይጣላል። ስለዚህ እጅ ገማ ተብሎ ተቆርጦ፣ ጣት ገማ ተብሎ ተቆርጦ አይጣልም ያለው ግድ ነው። ሲታመም ሲበላሽ እንትን ሲል ተቆርጦ ይጣላል። ካልተጣለ እያስተላለፈ እያስተላለፈ መጥቶ ህይወቱን ሁሉ ሊያሳጣው ስለሚችል ማለት ነው። ሌላው መናገር የምፈልገው ማለት ነው፣ እሷን ተጎድታለች፣ ሰውን መረዳት አለበት። በጣም የተጎዳችለች ነች ነች። ገባች። በቃ በራሷም አስባ ነበር፣ በራሷ አልሆነላትም። ሁለተኛ ያገባት ሚስት ሀቀኛ አፍቃሪ ብትሆን ትክክለኛ አፍቃሪው ብትሆን እሱ ያለበትን ጭንቀት የሚያሳልፈውን ነገር እያየች ሚስትየው ላይ እንዳይጎዳ ልጁን እንዲያገኝ ደስታ ነው የምትፈጥርለት። ገባችሁ? አምናበት አይደል የገባችሁ? ሁለተኛ ሚስት ሆናለሁ ልጅ እንዳለ ካቃለው ሚስት እንዳለ ካቃለው፣ እኔ ሁለተኛ ሚስት ኮ ኖራለው። እስካለች ድረስ እሱ በዛ ህይወት ውስጥ ለእሷ ብሎ አግብቷት ከሆነ አፍቅራው እውነተኛ ብትሆን እንዲገናኙ ነው የምታረገው። ኢቨን በሱመያ ብትናደድ፣ እሷ ትክክል አይደለም ያደረገችው ብላ እንኳን ብታስብ በውስጧ ያዝ እያደረገች ዋጥ እያደረገች የሚገናኙበትን ነገር ነው የምታረገው። እሷ ግን እየወጣች የምታስታውከው ነገር ሱመያን ሞር እንዲያርቃት እያደረጋት ነው የመጣው። ስለዚህ እኔ ቢመለሱ ደስ ይለኛል ይመለሱ ከሚሉት ውስጥ አንዱ ነኝ። ልጆች በእናትና በአባት መሀል ላይ ፍቅር አግኝተው ቢያድጉ ብዬ ከምመኘ ውስጥ አንዷ ነኝ። ጥፋት አጥፍቷል፣ በቃ ያጠፋውን ጥፋት ይቅር ትበላውና ቢመለሱ ብዬ አስባለሁ። ለእሱ ለሰይድም ራሱ እንደምትሆን ሚስት አይደለም ያገባው። ልጅቷ ሃይማኖትን ራሱ የምታውቅ አይደለችም። ሃይማኖት ቢኖራት ኢቨን የክርስትና በሉ የእስልምና ማይሞናት ቢኖራት ፈጣሪ የምትፈራው ነገር ይኖራታል። ፈጣሪን አትፈራ፣ ምንም አይመስላትም። የምታዝነው ነገር የላት የሚገርማት ነገር የላት። ላይክ ምንም በቃ ይሄ አይምሯ ዱዝ ነው። ሳይድ ከፈታት ሌላ ሰው ያገባታል ብዬ አላስብም። ግን ደግሞ ጎበዝ ሆና ጠንክራ ራሷ ላይ ከሰራች ኦፍኮርስ ይነው እንትልትል ልታገባ ትችላለች ሰው ስለዚህ፣ ለእሱ ራሱ ምትሆን ሚስት አይደለችም። ስመያን ተዋት ተመለሰ ምትሆን ሚስት አይደለችም። እሱ ራሱ የሚስቱን በዋ ካለበት ህይወቱ አይስተካከልለትም። ስለዚህ እነሱ ተገናኝቶ ማውራታቸው ይቅር መባባላቸው ቢችሉ ተመልሶ አንድ ላይ መኖራቸው ግዴታ ነው ብዬ አስባለሁ። ለእሱም ፊት ለፊት ላለው ህይወቱ ሰላማዊ ህይወት መኖር የሚችለው ሚስቱ ጋር ደርሶ ይቅርታ ብሎ ነው። መኖር ሲችሉ ወይ ሲችሉ ወይ ልጃቸውን ልጁን እያየ መጠየቅ ሲችል እሷም እኮ እናት ናት አይደለ? ልጆቿን ካላባት ማሳደግ አትፈልግም። ከዚህ በፊት ኢንተርቪዋ ላይ ሰምታችሁት ከሆነ አስር አመት ኖረው ገና ያላቸው የሶስት አመት የአራት ዓመት ልጅ ነው የመጀመሪያው ልጃቸው። ወዲያው ያልተጋቡበት መንገድ እርግጠኛ ለመሆን ነው የቆዩት። ላይክ ልጅን ካለ እናት ካለ አባት ማሳደግ ስለማይፈልጉ ስትተማመንበት ነው ያረገዘችው። እርግጠኛ ስትሆን ይሄ እንዳይፋቱ እንደዚህ አይነት ነገር ሀፕን እንዳያደርግ ባሰበችበት ሰዓት ላይ በቃ ከአንድም ሁለት ልጅ ልትወልድለት የቻለችው እና በጣም ከባድ ነው። ፈጣሪ መልሳቸው። ሁላችንም ደዋ የምናደርገው ፈጣሪ እንዲመልሳቸው ነው። እዚህ ጋር ፖለቲካን ከታችሁ እንደዚህ ነው እንደዚህ ነው የምትሉ ሰዎች ፈጣሪ ልቦና ይስጣችሁ። በቃ ትዳር እንዲመለስ ልጆች አንድ ላይ እንዲያድጉ ቅልብ ያላችሁ ሰዎች አስቡ። ቅልብ የሌላችሁ ሰዎችና በፖለቲካ ላይ እንትን ልትሉ የምታስቡ ሰዎች እናንተ የሞተ ጥንብ አህያ ናችሁ። በተረፈ ሰብስክራይብ፣ ላይክ፣ ኮመንት እያደረጋችሁ አበረታቱኝ። ፈጣሪ እንዲመልስላቸው እንዲመልሳቸው ዱዓ አድርጉ። በያላችሁበት ቦታ ፈጣሪ ይሁናችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ባወራሁት ላይ ስህተት ካለ በጣም ይቅርታ ባይ